የኢትዮጵያ ብሔራዊ ባንክ አዲስ መመሪያን ይፋ አድርጓል። የውጭ ምንዛሬ እጥረትን ለመቅረፍ የጥቁር ገበያ እንዲሁም በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ በትላንትናው ዕለት እጅግ በርካታ አዳዲስ መመሪያዎችን አውጥቷል። ሆኖም ረፋዱን የጥቁር ገበያ ሐዋላ ዶላር፣ ዲርሃም፣ ዲናር እንዲሁም ሌሎች የዓለም ሀገራት ገንዘቦችም አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም። ከእኛ ጋር ሁሉ ሰላም ነው። ዛሬ መስከረም 20/2018 ዕለታዊና ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የአስራ ስድስት ሀገራትን በጥቁር ገበያ በዛሬ ዕለት ጨምሯል እንዲሁም ከባንኮች መካከል እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀውን የሰባት ሀገራትን መረጃ ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን ከሰሞኑ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ ያለበት ሁኔታ ነው። ታዲያ በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍ በባንኮችና በትይዩ ገበያ መካከል ያለውን ከፍተኛ የሆነ ሰፊ ልዩነት ለማጥበብ እጅግ በርካታ ታ አዳዲስ መመሪያዎችን ይፋ አድርጎ እንግዲህ ማታ ላይ መረጃውን አድርሰናል። ያላያችሁ ካላችሁ መለስ ብላችሁ ብትመለከቱት መልካም ነው። በተለይ በባንኮች ላይ የነበረውን እገዳ ወይንም የዶላር ገደብ በተመለከተም በዚህ መመሪያ መሰረት እንግዲህ እጅግ በርካታ መመሪያዎችን ይፋ አድርጓል። መለስ ብላችሁ ተመልከቱት እያልኩኝ በዛሬው እለት አንድ የአሜሪካ ዶላርን ስንመለከት 167 ብር ከ05 ሳንቲም ሲመነዘር 100 የአሜሪካ ዶላር 16705 የኢትዮጵያ ብር ሲመነዘር እንደሚውል በዚህ ሰዓት በዚህ ደቂቃ ይፋ ሆነዋል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ የኦማር ሪያል 435 ብር ከ39 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 43539 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት አንድ ዩሮ 197 ብር 90 ሳንቲም ሲመነዘር 100 ዩሮ 19790 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላር 120 ብር 10 ሳንቲም ሲመነዘር አንድ መቶ የካናዳ ዶላር 12000 ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ሁለት አንድ የስዊስ ፍራንክ 211 ብር ከ70 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 21170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬው ሁለት እንግዲህ የኳታር ሪያል መረጃው የለንም ዌብሳይቱም እንደማያስነብብ ታውቃላችሁ። ኳታርና አካባቢ ያላቸው በዛሬ በዛሬው እለት በስንት ሲመነዘሩ ውላል የሚለውን እንደ ወትሮ በኮመንት አስነብቡን እያልን ወደ ሳውዲ ሪያል እናምራ። በዛሬው እለት አንድ የሳውዲ ሪያልን ስንመለከት 44 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃም 45 ብር ከ63 ሳንቲም ሲመነዘር 100 የዱባይ ደርሃም 4563 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 224 ብር 40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ዕለት አንድ የኩዌት ዲናር 546 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 54610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ዕለት አንድ የአውስትራሊያ ዶላር 109 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 441 ብር ከ88 ሳንቲም ሲመነዘር 100 የባህሬን ዲናር 44188 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 233 ብር ከ72 ሳንቲም ሲመነዘር አንደ መቶ የጆርዳን ዲናር 23372 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው እለት አንድ የእስራኤል ሽቅል 49 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 4970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በሀገራችን ኢትዮጵያ ከህጋዊ ባንኮች መካከል እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀው የሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ በዚህ ሰዓት እንግዲህ መረጃው ከእጃችን ተልኮልናል። በዚህም የተነሳ አንድ አሜሪካ ዶላርን 158 ብር ከ10 ሳንቲም ገዝቶ 161 ብር ከ26 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 205 ብር ከ20 ሳንቲም ገዝቶ 209 ብር ከ30 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 180 ብር ከ05 ሳንቲም ገዝቶ 183 ብር ከ65 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 190 ብር ከ30 ሳንቲም ገዝቶ 194 ብር ከ11 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትስ የዱባይ ዲርሃምን ስንመለከት 41 ብር ከ35 ሳንቲም ገዝቶ 41 ብር ከ18 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 40 ብር ከ40 ሳንቲም ገዝቶ 41 ብር ከ21 ሳንቲም እየሸጠ ይገኛል። የቻይና ዮዋንን ስንመለከት 21 ብር ከ5 ሳንቲም ገዝቶ 21 ብር ከ93 ሳንቲም እየሸጠ እንደሚገኝ የሩኻ ፎሬክስ ዕለታዊ የምንዛሬ የዋጋ ዝርዝርና የዋጋ ተመን በዚህ ሰዓት አስነብቦናል ማለት ነው። ዛሬ እንግዲህ እጅግ በሚገርምና በሚደንቅ ሁኔታ የውጭ ሀገር ገንዘቦች በባንኮች እንዲሁም በጥቁር ገበያ ማለትም በሀዋላ መካከል ያለውን ሰፊ ልዩነት እንግዲህ እየጠበበ እየጠበበ ያለበት ሁኔታ በተለይ በሩሃ ፎሬክስ የምንዛሬ ዋጋ ተመን ላይ እጅግ በከፍተኛ ሁኔታ እየተቀራረበ ይገኛል። የብሔራዊ ባንክ አዳዲስ መመሪያዎች በተለይ በጥቁር ገበያ ላይ ከፍተኛ የሆነ ዘመቻን ያ ይካሄዳሉ። ይህ ሁኔታ ለሀገራችን እጅግ በጣም ሰላምና ጥሩ የሆነ ነገር ነው እንላለን። ቪዲዮውን ለሁሉም ኢትዮጵያን እንዲደርስ ላይክ ላይክ ሸር ሸር ማድረጋቸውን አትርሶ አትርሱ። ለቻናላችን አዲስ ከሆናቸውም ይህን ቻናል ሰብስክራይብ በማድረግ በየዕለቱ የምንለቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራቷን ማብራታቸውን አትዘንጉ እንላለን። ለዛሬ ያቀረብኩላቸው መረጃ ይህን ይመስላል እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።